ጤና ስጥልን። እንዴት አላችሁ ተመልካቾች? ዛሬ ደግሞ ሰፋ ያለ መረጃ እንደዚህ በቪዲዮ መልክ ይችላችሁ መጥቻለሁ። ላይክ ሰብስክራይብ ሼር ማድረጉን እንዳስረሱ፣ እያንዳንዱ እንቅስቃሴያችሁ እንደምታዩት ስለሆነ ትልቅ ዋጋ ያለው ነገር ዋጋ ያለው ውጤት እያስመዘገባችሁ ስለሆነ እጅጉን አመሰግናችኋለሁ። እናንተ የምታደርጉት ነገር ሁሉ ትልቁን ቦታ የምሰጠው ነው። ስለዚህ ቤተሰቦች ናችሁ። በኩራት ሁሌ እንደዚህ ማለት ይችላል። አሁን ዩ አር ማይ ፋሚሊ። አሁንም ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። እናንተ ላይክ ሰብስክራይብ ሼር ስታደርጉ ትክክለኛ መረጃን ታማኝነት ያላቸውን አስተማማኝ መረጃዎችን ማጋራቴን እቀጥላለሁ። ነገር በእናንተ እጅ ነው ያለው። ቢኒያም ካሴ ነኝ። እንግዲህ የተለያዩ ጉዳዮችን ዛሬ አጋራችኋለሁ። በተለይም የቻይናና የአሜሪካ ውጥረት በተለያየ መንገድ እጅግ ከፍተኛ ደረጃ ላይ ደርሷል። ቻይና መጠነ ሰፊ የተደረገ የተባለውን ወይም የተባለለትን ለጦር ዝግጁነት ኦልሞስት ጦርነትን የሚተካ የጦር ልምምድ በደቡባዊ የቻይና ባህር በስካርቦ ራፍ የሚባል አካባቢ አለ። በደቡባዊ የቻይና ባህር ከፊሊፒንስ ጋር በምትጣላበት አካባቢ ላይ ግዙፍ የተሰኘ የጦር ልምምድ አድርጋለች። ይህን ተከትሎ ደግሞ የተለያዩ እንቅስቃሴዎች እየተሰማ ይገኛል። ከአሜሪካ ፖለቲከኞች ጭምር ለምንድነው የምታስቡው የተደረገ የሚል ጥያቄ ከአሜሪካ ፖለቲከኞች የአሜሪካ ፔንታገን ጭምር ማስጠንቀቂያ እስከ መስጠት ደርሷል። እና ይህኛው በጣም ትልቅ ጉዳይ ነው። አለማችንን ሲያነጋገር የዋለ ጉዳይ ነውና ቻይና ጦር በዚህ በአካባቢ በተለይም በዚህ ስካራባራፍ በተባለው አካባቢ ወይንም ደግሞ በደቡባዊ ቻይና ባህር እያደረገው ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ነው። ከዛም ባሻገር ቻይና እንግዲህ እንደምታውቁት በታይዋን በኩል በታይዋን በኩል ማለትም ምስራቃዊ ቲያትር እዝ የሚባለው ጦሯ የጦር ልምምድ ያደርጋል። በደቡባዊ ቻይና ባህር ደግሞ የደቡባዊ የደቡብ ቲያትር እዝ የሚባለው የጦር ኃይሏ ልምምድ ያደርጋል እና እጅግ አስፈሪ ነው። ከዛ የሆንግ ኮንግ ጉዳይ ያለ ሆንግ ኮንግ ምናልባት አሁን ትንሽ መፍትሄ ያገኘ ቢመስልም ግን አሁንም ፖለቲካዊ ውጥረቱ እንዳለ የቀጠለበትን አጋጣሚ መመልከት እንችላለን እና እጅግ አስቸጋሪ ውስብስብ የፖለቲካ ሂደት አንደምታ ያለው አካባቢ ላይ ያሉትና ይሄ ጉዳይ ቀጥታ ከአሜሪካ ጋር የሚያላትም ሆኗል። ለዚህም ነው ፔንታጎን ተደጋጋሚ ጋዜጣዊ መግለጫ ወይም ደግሞ ማስጠንቀቂያ ለቻይና እየሰጠ የሚገኘው። ቻይና ግን ትመለሳለች ወይ ለአትመለስም ምክንያቱም በደቡባዊ ቻይና ባህር ያለውን አካባቢ አብዛኛውን ሙሉ በሙሉ ሙሉ መቆጣጠር ትፈልጋለች። እንደምታውቁት እንግዲህ ቻይና ያለችበት አካባቢ በጣም ግዙፍ በኤዥያ ፓሲፊክ ወሳኝ ቁልፍ የሚባል ቦታ ነው። እንግዲህ ያለው ግዙፍም ከመሆኑ አንጻር የህዝብ ቁጥሯም ብዙ ሀብት ሪሶርስ ያስፈልጋታል ከዛ አንጻር በሚመስል መልኩ በደቡባዊ ቻይና ባህር ሙሉ በሙሉ ቁጥጥር ስር የመዋል ፍላጎት አላት። ከዛ አንጻር በጣም የተደረገው ልምምድ አስደንጋጭ ነው እና ኮምባት ሬድነስ ፓትሮል የሚል በሚል ነው እንግዲህ ለጦርነት ዝግጁነት ለጦርነት ብዙ ጊዜ ሚሊታሪ ድሬል ሲደረግ ወታደራዊ ልምምድ ሲደረግ ልምምድ ተደረገ ነው የሚባለ ይሄኛው ግን ላይቭ ፋየር ያለው ጥቀታ መተኳኮስ ያለው በትክክል ወደ ጦርነት የቀረበ ሞዴል ያደረገው ጦርነትን እንደሆነ የሚያሳይ እጅግ አስቸጋሪ የጦር ልምምድ አድርጋለች ና ይህን ተከትሎም ደግሞ በርካቶች በጣም ስጋታቸውን እያስቀመጡ ይገኛል። ነገ ከነገ ወዲያ ምንድን ነው ሊፈጠር የሚችለው የሚለው ማለት ነው። ስለዚህ በደቡባዊ የቻይና ባህር እጅግ መጠነ ሰፊ በጣም በሚገርም ሁኔታ ይህን ልምምድ ስታደርግ እንግዲህ ቅድም ካልኳችሁ ደሴት ወይም ደግሞ ስካር ባራፍ ከሚባለው ደሴት በተጨማሪ ከፊሊፒንስ 220 ኪሎ ሜትር አካባቢ ርቀት ላይ የሚገኝ ስለሆነ እጅግ ቅርብ ነው እና ፊሊፒንስን ሊያጠቃ የሚችል አይነት የጦር ልምምድ አደረገች የሚል ስጋት አለ። እዚህ አካባቢ ያለው የጦር ልምምድ ደግሞ በበርካቶች ዘንድ በተለያየ የፖለቲካ ግንዛቤ ወይንም ደግሞ አንደምታ ልክ ሊታይ የሚችል ነው እና በደቡባዊ ቻይና ባህር ያለው ወታደራዊ እንቅስቃሴ እጅግ አስቸጋሪ ነው። ይህን ተከትሎ ደግሞ የቻይና ዶንግ ጁን የሚባሉት መከላከያ ሚኒስትራቸው በ እንግዲህ ሲንጋፖር ላይ አመታዊ የጸጥታ ጉዳዮችን የተመለከተ ፎረም ነበረ። እዛ ላይ አልተገኙም። ያልተገኙበት መንገድ ምንድነው ፖለቲካ እንደምታለው ንቀት ነው ወይ ምናምን የሚል ጥያቄ ይነሳል። ግን ያልተገኙበትን በተለይም ፔት ሀይክሰት የአሜሪካው መከላከያ ሚኒስትር ይህ አለመገኘታቸው የሚሰጠው ትርጉም አለ በሚል ማስጠንቀቂያ ሰጥተዋል። እነ ቻይና የላኩት ወደ ሲንጋፖር በጣም በዝቅተኛ ደረጃ ሮል ያላቸው ተወካዮችን ስለሆነ ትርጉሙ እንዲሁ አስቸጋሪ ሆኗል እና ማስጠንቀቂያ ጭምር አሜሪካ ለመስጠት ተገዳለች። ዞሮ ዞሮ እንግዲህ የደቡባዊ ቻይና ባህር ጉዳይ ሲነሳ በጣም ብዙ አወዛጋቢ ጉዳዮች ያሉበት ነው። ከዚህ ቀደም እንደምታስታውሱት 2016 ላይ በፈረንጆቹ አቆጣጠር የዓለም አቀፉ ፍርድ ቤት በተለይም ይሄን የድንበር ጉዳዮችን ሊዳኝ የሚችለው እሱ ለነ ፊሊፒንስ ፈርዶላቸው ነበረ። ለተለያዩ ሀይሎች ፈርዶላቸው ነበረ። እዛ አካባቢ ግን ቻይና እስካሁንም በደቡባዊ ቻይና ባህር ሙሉ በሙሉ በሚባል ደረጃ የማንም አይደለም የኔ ነው የሚል በሚል በቁጥጥር ስር ለማዋል ችላለች። እና አሁንም የተንቀሳቀሰች ያለው አጋጣሚ እዚህ አካባቢ ላይ በስፋት እዚህ ላይ ነው። ከማን ላይ የወሰደችው? እዚ አካባቢ ትራዲሽናል የሆነ መንገድ ፊሺንግ ነበረ። የተለያዩ አሳ እርባታ ስራዎች ወይም ደግሞ አሳ ማጥመድ እዛ አካባቢ ኃይልን ማንቀሳቀስ ነበረ። እንደዚህ ጀልባዎች፣ አነስተኛ ጀልባዎች ለንግድ የሚሰማሩበትን አጋጣሚ ነበረ። ግን ያን ማድረግ እንደማይችል እንዳይችሉን ቻይና አረጋግጣለችና፣ ቻይና ብዙ ጊዜ አረንጓዴ ላይት ባላት ነገር የፊሊፒንስ ወይም የሲንጋፖር ወይም የሌላ እዛ አካባቢ ያሉ ሀይሎች እ ማሌዥያን ጨምሮ ሀይሎች ሲመጡ ትመልሳችኋለች፣ ወደዛው እንዲመለሱ ታደርጋለች። በዚች በአረንጓዴ ላይቷ እና እሱ አይነት ነገር አሁንም አስቸጋሪ በሆነ መንገድ እንደቀጠለ የሚጠቁሙ መረጃዎች ከግራም ከቀኝ የሚወጡ ይገኛሉና የአሜሪካና የቻይና ጉዛት ደግሞ ከዚህ አንጻር አብሮ የሚታይ ነው። በነገራችን ላይ ቻይና እንግዲህ የቻይናና የታይዋንም ጉዳይ ማንሳት ስለሚያስፈልግ ነው። ቻይና ናይን ዳሽ ላይን የሚባል አላት። ናይን ዳሽ ላይን ማለት ቻይና አሁን የምጠይቃቸውን የሆንግ ኮንግ ላይ ያለውን አካባቢ መጠቅለል ትፈልጋለች። በዚህ መስመሯ በዚህ ማፓ ውስጥ ታስገባለች። ቻይና ከዚህ ትሻገራለች፣ ታይዋንንም ትወስዳለች። ቻይና ሙሉ በሙሉ ደቡባዊ ቻይና ባህርን መቆጣጠር ትፈልጋለች። ስለዚህ ናይን ዳሽ ላይን የሚባለው ማፓ በዛ አማካኝነት አካባቢውን ሙሉ በሙሉ ወደ ራሷ የማስገባት ሀሳብ አላት ና ይሄኛውን ሀሳብ ይሄኛውን ፖሊሲዋን መቀየር አለባት የሚል ጥያቄ ከአሜሪካ ፖለቲከኞች በኩል በተደጋጋሚ ይነሳባቸዋል። ግን የአሜሪካ ፖለቲከኞች ማድረግ የሚችሉት ነ ታይዋንን ማጠናከር፣ ዲፌንስ ሲስተም መስጠት፣ የጦር መሳሪያ መስጠት፣ ራሳቸው እንዲችሉ ማድረግ ቢሆንም ከቻይና ፖለቲከኞች በኩል ያለው ግፊት እጅግ አስቸጋሪ የሆነ በመምጣቱ በቀላሉ የሚታይ እንዳልሆነ እየተነገረ ይገኛል። ና እነዚህ ነገሮች አንድ ላይ በግምት ውስጥ ማስገባት ደግሞ እዛ አካባቢ በእርግጥም የቻይና እንቅስቃሴ በዚህ ማፑን ከማስመርም አካባቢውን ከመቆጣጠርም ሁሉንም ነገር ማናለብኝ ከማለትን ባሻገር የተለያዩ ትርጉሞች ሊሰጡት የሚገባው እንደሆነ እየተነገረ ይገኛል። የአሜሪካን ማስጠንቀቂያ እንደው ከኦሎፍ ደሰደን ከመሬት ተነስተ አይደለም። ይህም ማስጠንቀቂያ የሰጠችው ብዙ ነገሮች የተያያዙ ስለሆኑ ነው። በነገራችን ላይ ቅድም ያልኳቸው ናይን ዳሽ ላይን የሚባለው ቻይና የምትፈልጋቸውን እዛ አካባቢ ያሉ ቦታዎችን የምትቆጣጠርበት ማፓ ወይም ደግሞ የቻይና ካርቷ ቻይና ሀገርነቷ ይሄ ነው ብላ የምታስብበት ራሷ ያስቀመጠችው የኮሚኒስት ፓርቲ ያስቀመጠው ምናባዊ አይነት ማፕ ነው። ስለዚህ በደቡባዊ የቻይና ባህር የተለያዩ ሀገሮች ጥያቄ ያነሳሉ፣ እሱንም አልሰማም ማለት ነው። ታይዋንንም ወስዳታለው፣ አንድ ቀን ጠቀልላለው የሚል ትርጉም አለው። ባይዘ ናይንዳሽ ላይን ማለት ሺጂንፒንግ መጠቅለል ያሰቡበት አጋጣሚና ፍላጎት እንደሆነ ያሳያል። ከዛ ጉዳዩ ደግሞ ከዛ እንደሚሻገር ደግሞ ግምት ውስጥ ማስገባት አለብን። በዚያ ናይን ዳሽ ላይን ከዛ ኢለቨን ዳሽ ላይን የሚባል አለ። ኢለቨን ዳሽ ላይን ከዚህ በፊት ቻይና ተከተለው ነበረ። ያ ማለት ቬትናም አካባቢ ያሉ የውሃ አካላትንም ቬትናም አካባቢ ያሉ ግዛቶችንም ወደ ቻይና የሚያስገባ ነው። ግን ቬትናም እንደምታውቁት ኮሚኒስት ስለነበረች ከዚህ በፊት በነበረው አካሄድ ቬትናም ጋር ላለመጋጨት ወይም ደግሞ ለቬትናም እድሉን ለመስጠት ወዳጅ ሀገር ስለሆነች ችላ በማለት ሁኔታውን ና ሁለቱ ተቀንሰው ናይን ዳሽ ላይን ሆነ ማለት ነው። ስለዚህ ቬትናምን እንዳይነካ አደረገ ማለት ነው። እና ይሄ ሁሉ ውጥረት ያለበት አካባቢ በመሆኑ የቻይና ደግሞ በዚህ በደቡባዊ ቻይና ባህር ብዙ ሀገራት ከሁለተኛ የዓለም ጦርነት ጀምሮ የነበሩ እንዲያውም 1991 1992፣ አካባቢ አንድ መርከብ አለች፣ የፊሊፒንስ ኃይሎች የሚቆጣጠሯት መርከቧን፣ እንግዲህ ዝም ብሎ የሆነ ሳይሆን የተዋት አስፈላጊ ነው በሚል ወይም ደግሞ ጠቃሚ ናት በሚል ነው። እዛ አካባቢ ሾል ይባላል፣ እዛ አካባቢ ላይ አስቀምጠዋታል። ያስቀመጡበት ምንድን ነው፣ እኛም አለን እንደ ጦር ሰፈር የሚጠቀሙባታል ለማለት ነው እና በጣም ሽፍሬክ የሆነች ነገር ነው። ልትሰባበር የደረሰች ናት። ያም ሆኖ ግን እንደ ጦር ሰፈር ይጠቀሙባታ እና እጅግ እንደዚህ አይነት ነገሮችን ግምት ውስጥ እያስገቡት የቻይና ፖለቲከኞችና ሺ ጂንፒንግ አቅማቸውን እያጠናከሩ በተለያየ አቅጣጫ ፖሊሲውን እየቃኙ ያሉበትን እድል መመልከት የሚቻልበት ስለሆነ እጅግ መሳሳቢው ነገር የሚቀጥልበትን የፖለቲካ እንደምታ ፈጥሯል እየተባለ ይገኛል እና በዚህ ብቻ አይደለም። ቻይና በጣም መጠነ ሰፊ የሆነ በውሃ አካል የተከበበችም ስለሆነ አካባቢዎች ላይ ያሉ ኃይሎችም እንደነ ፊሊፒንስ፣ እንደነ ማሌዥያ እንኳን ያን ያህል ማለት አይቻልም ግን እዛ አካባቢ ያሉ ሀገራት ነብሩናይን ጨምሮ ምናምን ትንሾቹም ትልልቆቹም ወደ አሜሪካ ያዘነበለ አቋም እንዳላቸው ታውቃለች። እና ከዛ አንጻርም አካባቢውን ጸጥ ረጭ አርጋ በቁጥጥር ስር ለማዋል ፍላጎት እንዳላት የሚጠቁም ነው። እና ይሄን ነገር የመቆጣጠር ፍላጎት አላት በደቡባዊ ቻይና ባህር። ደቡባዊ ቻይና ባህር ማለት ስሙ ደቡባዊ ቻይና ባህር ስለሆነ ብቻ አይደለም የቻይና የሚያደርገው እና ቻይና ብቻ አይደለችም። የዓለም አቀፍ የውሃ መተላለፊያ መስመር ነው፣ ሁሉም መጠቀም ይችላል የሚል የዓለም አቀፍ ሕግ አለ አይሰራም። አክቹሊ ቻይና ላይ እሱ ነገር። ምክንያቱም በቀይ ባህር ላይ የዓለም አቀፍ ህግ ቢኖርም የዓለም አቀፍ መተላለፊያ ነው ቢባልም እንደነ ግብፅና ጅቡቲ የመሳሰሉ ሀገራት በቀይ ባህር መጠቀምና መተላለፍ የሚችለው ቀይ ባህርን የሚዋሰኑ ሀገራት ብቻ ናቸው እስከ ማለት ደርሰዋል። እና አቅም ያለው ጉልበት ያለው የሚንቀሳቀስበት እንደሚሆን ኦፍኮርስ ይታወቃል። ግን በቀላሉ ግን በዚህኛው የፖለቲካ ስሪት ወይም አካሄድ ላይ እንዳለች ለመገመት አያዳግተንም ማለት ነው። ግን ያም ሆኖ ይሄ እዚህ አካባቢ ላይ እዚህ ቀጠና ላይ ብቻ አይደለም፣ ወይም ደግሞ ደቡባዊ ቻይና ባህር በታይዋን ጉዳይ በምስራቅ በኩል ያለውን ብቻ ሳይሆን ቻይና ሁለንተና የውጥረት ውስጥ ናት። የሎ ባህር የሚባል አለ። የሎ ባህር እንግዲህ ቢጫ ባህር ማለት ነው። እሱ ላይ ቡይስ የሚባሉ ወይም ደግሞ እነዚህ ጉድጓድ መስለው ወይም ደግሞ እንደ ምልክት የተተከሉ ነገሮች አሉ። እዛ ላይ ቻይና ሄዳ ተክላለች እስካሁን ወደ ሶስት እንደውም ከ2012 አካባቢ ጀምሮ እንደውም ወደ 13 ደርሰዋል እስካሁን በጠቅላላ እና ጉድጓድ ቆፍረው ምልክት አለ ቡይስ የሚባሉ እነሱን ተክላለች። ያ ምንድን ነው? እዚህ ቢጫ ባህር ላይ ነው ያደረገችው። ቢጫ ባህር ደግሞ ከደቡብ ኮሪያ ጋር የሚያነካካት ማለት ነው። ስለዚህ ደቡብ ኮሪያ እንዲህ አይነት ነገሮችን እያዩ ስለሆነ ቻይና እስከ ቢጫ ባህር የመቆጣጠር ፍላ ፍላጎት አላት። እንኳን ስ እዚህ በደቡባዊ ቻይና ባህር ና በታይዋን አካባቢ ያለውን ቀርቶ ቢጫ ባህር ድረስ አልፋ እንደዚህ ማድረግ ነገር አላት ና ጦርነት ውስጥ የመግባት አጋጣሚውን እየፈጠረች ነው የሚል ክስ እየከሰሰች ነበር ና ይሄ ቢጫ ባህር እንደምታውቁት ደቡብ ኮሪያን ደቡብ ኮሪያን ሰሜን ኮሪያን ቻይናን አካባቢዎችን በተለያየ መንገድ የሚያገናኝ ነው። እና እንደውም ደቡብ ኮሪያና ሰሜን ሶሪ ሰሜን ኮሪያና ቻይና ስምምነት አላቸው። 1962 ላይ ያደረጉት ስምምነት ና ቻይና በዛ ስምምነት አማካኝነት እዛ አካባቢ መንቀሳቀስ አለብኝ የሚል የፖለቲካ አቋም ነው ያላት፣ እና እዛ አካባቢ ላይ ያለውን ነገሮች ስትመለከቱት በጣም ውስብስብ ነው። ስለዚህ አሜሪካ እንደውም ደጋግማ ማስጠንቀቂያ የሰጠች ያለችው ከዚህ አንጻር ነው። ማስጠንቀቂያው አሁን ዶንግ ጆን የሚባሉት መከላከያ ሚኒስተር የቻይናው በዚህ በሲንጋፖሩ ፎረም አለመገኘታቸው አስቸጋሪ ነው። ያልተገኙበት ምክንያት አንደኛ ዝቅተኛ ወይም ደግሞ ሎሌቭል የሚባሉ ሰዎችን ተወካዮችን ልከዋል። ይህ ደግሞ የሚሰጠው ትርጉም አለ ነው የሚሉት። ያ ማለት ልክ ሩሲያ ወደ ኢስታንቡል ዝቅተኛ ተወካይ የሚባሉትን ከዩክሬን ጋር ለመደራደር እንደምታደረገው አይነት ትርጉም ተሰጥቶታል። ግን የቻይናና የአሜሪካ የፖለቲካ ውጥረት በዚህ ልክ የሚታይ ሲሆን አሁን በቻይና እንግዲህ አሜሪካ ያስጠነቀቀችው አንደኛ ዳንግጆን ወይም መከላከያ ሚኒስትሩ ለምን አልመጡም፣ ሁለተኛ ደግሞ አስቸጋሪ በሚባል ደረጃ ለምን የጦር ልምምድ ታደርጋለች የሚል ነው። እና ከዚህ በፊትም በጣም በተደጋጋሚ ሲነሳ ነበርና ቻይናና አሜሪካ በጣም ለጦርነት ጫፍ ላይ ደርሰዋል የሚባልበት ደረጃ ደርሰው ነበር። ጫፍ ላይ የደረሱት ምንድነው? ቻይና ጦሯን አንቀሳቀሳለች ማለት ይቻላል። በአሁኑ ሰዓት ቻይና ጦሯን አንቀሳቀሰች ማለት ይቻላል። ጦሯን አንቀሳቀሰች ማለት በደቡባዊ ቻይና ባህር ልምምድ አደረገች። ልምምዱ ደግሞ ትክክለኛ ጦር ውጊያ እስከሚመስል ድረስ ነው። የቻይና ጦር ተንቀሳቀሰ። የቻይና ጦር እንደ ማዕበል ሄደ የሚለው ነገር አገላለጹ በጣም ያስኬዳል። ምክንያቱም የቻይና እንግዲህ ኃይሏን የቻይና የምድር ጦሯ፣ የቻይና የባህር ኃይሏ፣ የቻይና ደግሞ የአየር ላይ ኃይሎቿን አንድ ላይ ሶስቱም የጦር ልምምድ ሲያደርጉ ልክ አራት አምስት ሀገር የጦር ልምምድ ፍሪ የሚባል ልምምድ እንደሆነ ግምት ውስጥ ለማስገባት ነውና፣ እነዚህ እነዚህ ነገሮች በቀላሉ የሚታዩ እንዳልሆነ ተመልካቾች ግምት ውስጥ እንዲገባ ነው። ስለዚህ የአሜሪካ ማስጠንቀቂያም ከነዚህ ከነዚህ አንጻር አብሮ የሚታይ ይሆናል። ተመልካቾቻችን ላይክ ሰብስክሪፕሽን ማድረጉን ቀጥሉ፣ ኮሜንታችሁንም እንዲሁ ማድረጋችሁን ቀጥሉ። እያንዳንዱን ነገር እመለከተዋለሁ። እጅጉን አመሰግናችኋለሁ።